ያሳሽ ዚአብሔር ጠጋውን ልበሺ፣ ወርቅ ልበሺ። ያሰብሽውን ይውላልሽ፣ ጤና ይስጥሽ በደንብ በቃ። ያሰብሽውን ትዳርሽን እንጀረስን ያስፋልሽ ዋና

ታላለች እናት፣ ከወርቅ በላይ ናት። ዋዋ ትልቅ ነው። ይሄ ነው ብሎ የማይታመን ምክንያቱም እኛን ለማሳደግ በጣም በጣም ብዙ ዋጋ ከፍላለች። ስለዚህ እግዚአብሔር እድሜ ጤና ይስጣት፣ በጣም ነው የማመሰግነው። ይሄና ትሻለው እግዚአብሔር ደግሞ እኔንም እሷንም እያኑረን አንድ ላይ ወደፊት ደግሞ ከዚህ በላይ እንዳደርግላት እግዚአብሔር እድሜ ጤና ይስጠኝ።

ሳረግላት ደግሞ ትቀር የሆነሽ ከትከት እያደረግሽ የሆነ ነገር ተናግሬ የሆነ ነገር እስከማደርግ ይህን እስከማስወጣ አትቀረጭ ር በመሃላም ትነክተለሽ ስለዚህ፣ ስለዚህ ጋሶች አሁን አረግላታለሁ ማለት ነው

እና ሀያ ሁለት ከረንት ነው ማለት ነው። ያ ማለት በጣም ትልቁ ከረንት ነው። እግዚአብሔር በጣም በድሮ ነው የገዛውት። ወደ ዱባ ከዱባይ ነው የገዛውት። ወደ አምስት አመት በዛ ይሆናል። ከስቼ ከስከምትኩን ክብደቱ ሀያ ሁለት ከረንት ነው። ሶ ላድርግላት ለእናቴ ሲሆን፣ አቁሚ ዝም ብለሽ አትቅርጭም

የዩቱብ ችግር የለው። ቲክቶክ ቶሎ ቶሎ ስለሚያልቅ ነው ማየት የቆይ እስኪ እንትን ላልቅ ከስር እንትን አለው ደግሞ ምንድን ነው እንዳይልቅባት ነው። ዩቱብ ችግር የለው ረጅም ቢሆን ቲክቶክ ረጅም ይደብራል።

ነው ያለው። በቃ የሚ አንዱ ብቻ ይግባ። በዛኛው በኩል አስገቢ ና፣ በቃ ዝም ብለሽ እንደዚሁ አስገቢበታ

ያሳ ጋበ ጠጋውን ልበሺ፣ ወርቅ ልበሺ፣ ያሰብሽን ይውላልሽ። ጤና ይስጥሽ በደንብ በቃ ያሰብሽውን ትዳርሽን፣ እንጀራሽን ያስፋልሽ ብቀኛ

ቶሮ ላይ እንዴት ነው የአም ልጋይሳድ በጣም ነው ያምረው። የድሮ የትግሬዎች ወርቅ ነው። በነገራችን የድሮ አይደለም አክዋ ያ በጣም ደስ ብሎኛል። ከዚህ በላይ የሚገባታል ለናት በየ በቃ ይሁን ብዙ ካልሆነ አይሰራልኝ መስኪ ሰው እናት ከዚህ በላይ የሚገባታል። እናት ጉሪልኝ አንቺ ብዙ ዋጋ ከፍለሽ ነው ያሳደግሽን። ስሜታዊ የኔ ደሞል አለክስ ነው ትላላቸው ሰው ለሷ ይ ሲያንሳት እንጂ ደግሞ ይሄንን ቪዲዮ ቫይራል ካስወጣችሁ አምስት መቶ ሺ ቪው እና አምሳ ሺ ላይክ ካስገኛችሁ የጆሮ ወርቅ ደግሞ ይጨመርላታል ማለት ነው። ከዛ በላይ ነው ወርቅ በጣም ተራ ለገምነው እናት ከወርቅ በላይ ናት። ዋጋ ትልቅ ነው ይሄ ነው ብሎ ማይታመን። ምክንያቱም እኛን ለማሳደግ በጣም በጣም ብዙ ዋጋ ከፍላለች። ስለዚህ እግዚአብሔር በጣም አመሰግናታለሁ። እግዚአብሔር ደግሞ እኔንም እሷንም ያኑረን አንድ ላይ ወደፊት ደግሞ ከዚህ በላይ እንዳደርግላት እግዚአብሔር እድሜ ጤና ይስጠኝ። ያ ጋይስ ስለተከታተላችሁ አመሰግናለሁ። ይህንን ቪዲዮ ሪፖስት ሼር ላይክ ማድረጋችሁ